ኦሪት ዘፍጥረት ምዕራፍ 26 በምድርም ቀድሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ። እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ካንተ ጋርም እሆናለሁ እባርክሃለሁም እነዚህን ምድሮች ሁሉ ላንተም ለዘርህም እሰጣለሁና ለአባት ለአብርሃም የማልሁለትን መሐላ አጸናለሁ። ዘርህንም እንደ ሰማይ ከዋክብ ታበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ። የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቶአልና፣ ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌንም ጠብቋልና። ይስሐቅም በጌራራ ተቀመጠ። የዚያም ስፍራ ሰዎች ስለ ሚስቱ ጠየቁት። እርሱም እህቴ ናት አለ፤ የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴ ናት ማለትን ፈርቷል እና እርሷ ውብ ነበረችና። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቤሜሌክ በመስኮት ሆኖ ጎበኘ፤ ይስሐቅም ሚስቱን ርብቃን ሲዳራ ታየ። አቤሜሌክም ይስሐቅን ጠራ እንዲህም አለው፤ እነሆ ሚስት ናት፤ እንዴትስ እርሷን እህቴ ናት አልህ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም አለ ይህ ያደረግህብን ምንድን ነው? ከሕዝብ አንዱ ከሚስት ጋር ሊተኛ ጥቂት በቀረው ነበር፤ ኃጢአትንም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህን ሰው ሚስቱንም የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያች ምድር ዘርን ዘራ። በዚያች ዓመትም መቶ እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግ እስኪበለጥ ድረስ እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎችም እጅግ በዙለት፣ የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቤሜሌክም ይስሐቅን ከኛ ተለይተህ ሂድ ከኛ ይልቅ እጅግ በርትተሃልና፣ አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍረዋቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ፤ አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበሩና፣ አባቱም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችም በሸለቆው ውስጥ ቆፈሩ። በዚያም የሚመነጭ የውሃ ጉድጓድ አገኙ። የጌራራ አገር እረኛዎች ከይስሐቅ እረኛዎች ጋር ውሃው የእኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷ ሲሉ ተጣልተዋልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ። ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም። ስሟንም ረሆቦት ብሎ ጠራት፣ እንዲህ ሲል፣ አሁን እግዚአብሔር አሰፋልን በምድርም እንበዛለን። ከዚያም ወደ ቤርሳቤህ ወጣ። በዚያችም ሌሊት እግዚአብሔር ተገለጠለት እንዲህም አለው፣ እኔ አባቴ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋራ ነኝና እባርካለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። በዚያም መሰዊያን ሠራ የእግዚአብሔርንም ስም ጠራ። በዚያም ድንኳን ተከለ። የይስሐቅም ሎሌዎች በዚያ ጉድጓድ ማሱ። አቤሜሌክና፣ የሙሽራው ወዳጃ አኮዘት፣ የሰራዊቱም አለቃ ፊኮል ከጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከናንተም ለይታችሁ አሳዳችሁኛል አላቸው። እነርሱም አሉት፣ እግዚአብሔር ከአንተ ጋር እንዳለ በእርግጥ አየን። ስለዚህም በእኛና ባንተ መካከል መሐላ ይሁን እኛንተን እንዳልነካነህ? በጎነትንም ብቻ እንዳሳየን በደህናም እንደሰደድነ። አንተም ክፉ እንዳትሰራብን ቃል ኪዳን ካንተ ጋር እናድርጋል። አንተ አሁን ከእግዚአብሔር ዘንድ የተባረክነ። ይስሐቅም ማዕድ አቀረበላቸው። በሉም ጠጡም ማልደውም ተነሱ። እርስ በርሳቸውም ተማማሉ። ይስሐቅም አሰናበታቸው። ከእርሱም ወጥተው በደህና ሄዱ። በዚያም ቀን የይስሐቅ ሎሌዎች መጡ ስለ ቆፈሯትም ጉድጓድ ውሃ አገኘን። ብለው ነገሩት። ስሟንም ሳቤህ ብለው ጠራት። ስለዚህም የከተማይቱ ስም እስከዛሬ ድረስ ቤርሳቤህ ነው። ኤሳውም አርባ ዓመት ሲሆነው የኬጥያዊ የብኤርን ልጅ ወዲትን የኬጥያዊ የኤሎንን ልጅ ቤስሞትንም ሚስቶች አድርጎ አገባ። እነርሱም የይስሐቅንና የርብቃን ልብ ያሳዝኑ ነበር።